ጤና ይስጥልኝ በመላው ዓለም ያላቸው ኢትዮጵያውያን የሚያጫ ወደት ናቸው። እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ የቢፍ ስቴክ አሰራር ነው ይዤ የመጣሁት። ያው የተለያየ አይነት እንግዲህ እንደየቤታችን የምንቀመምባቸው ሶስ የምናደርገው ድሬሲንጎ የተለያየ ሊሆን ይችላል እና እኔ ራሴ በተለያየ ቀን የሚሰራቸው የተለያዩ ነው የምጠቀሙ ማለት ነው። ሁልጊዜ አንድ አይነት አልጠቀምም። ሶሱንም የማደርጋቸው ድሬሲንጎ ጠቅላላ የተለያዩ ናቸው ማለት ነው እና በተለያዩ ቀን የሰራዋቸውን ነው ማሳያችሁ። ወደ አሰራሩ እንሂድ። ወደ አሰራሩ ስንሂድ ሶፍት የሆነ የስቴክ ስጋ አለኝ፣ የጭቅና ስጋ ማለት ነው። እሱን በመቀጥቀጫ ቀጥ ነው የምንቀጠቅጠል፣ በኃይል ድምፁን አጥፍቼ ነው እንደገና ተለምረ፣ ምክንያቱም በጣም በኃይል ነው የምንቀጠቅጠው ሶሱን ድሬሲንግን ስንቀላቅለው በደንብ ሶሱን እንዲዋሃድልን እና ቆንጆ ጣዕም እንዲኖረው ማለት ነው። ያለበለዛ ደግሞ በቢላ በቀጫጭኑ መውጣት ማውጣት እንችላለን። እንደዛው እንዳለ በቀጫጭኑ አንዱን አራት አምስት ማድረግ እንችላለን። ወይ ደግሞ ይሄ ከሌለን ማለት ነው፣ አለዛ በዚህ እንቀጠቅጠውና ልዩ ጣዕም ይኖረዋል። በኋላም ስናቀርብ እንቆርጠዋለን። ካስፈለገ ካስፈለገ ደግሞ ለአንድ ሰው አንዱን እንደ ሰው አንድ ላይ የማይጠቀም ከሆነ ማለት ነው። አንዱ ለአንድ ሰው በቂ ነው። እንደ ብዙ ሰው ካለን ደግሞ በብዛት መጠቀም እንችላለን ማለት ነው እና ይህን በደንብ ቅጥቅጥ ካደረኩት በኋላ ወደ ድሬ ስንጉል ማዘጋጀት ነው የምንሄደው። እስስ እስኪ ሆነ እንመተዋለን። ራሱም አንደኛ ሶፍት ይሆንልናል፣ ሁለተኛ ከቅመሞቹ ድሬሲንጉ ጋር በደንብ ሶሱ ሚክስ ሆኖ በደንብ ይዋሃድና ልዩ የሆነ ጣም ይኖረዋል ማለት ነው። ውስጡ እንዲገባል ማለት ነው። አለበለዚያ በደንብ እንትቃላል ነው። ከላይ ብቻ ቁጭ ብሎ ብዙ ምን ያክል እንትን አያደርግም፣ አይዋሃድም፣ ከቅመሙ ጋር ማለት ነው። ከላይ ብቻ ይሆናል። እና በሀይል ነው የቀጠቀጥኩት ማለት ነው። ድምፁን የውታልጌነ፣ ቅጥቅጭ ከተረስኩ በኋላ ፍሬሽ ናሽ ታዘጋጃለሁ። በቢላ ይሻለኛል። ይህ ያለ እንትን ሆነ የገባ ተፈጫለኝ፣ ግን ፍሬሹን ለመጠቀም ፈልጌ ነው። እዚህ ጋር ከጀርባ መሰራ ቤት አለ፣ ድምጽ ይገባል፣ ምንም ማድረግ አይቻልም። ከዛ እዚ ጋ ጎርባደሳን አዘጋጅ እና አንድ ላይ የሚያስፈልጉትን ግብአቶች እዚ ጋ አዘጋጃሉ። ከዛ ደግሞ ስጋችን ይጨምራን ሜክስ ማድረግ ነው።

ለማጅን ተጠቅም ያለው የዶሮ ግማሽ ሻይ ማንኪያጫው እና ኦሪጋኖ ነው ያደረግኩት። ልዩ የሆነ ጣዕም ይሰጠዋል። ሽታው ራሱ በጣም ደስ ይላል። በጣም ደስ የሚል ልዩ የሆነ ሽታ አለው። አሁን ወተት ፍሬሽ ሚልክ ሶስት የሾርባ ማንኪያ እንዲታያችሁ ብዬ ነው። ፍሬሽ ሚልክ ሶስት የሾርባ ማንኪያ ተጠቅሜ ያለው አሁን እዚህጋ ከፊታችን ጭቃር ከድሬ ስጋችን ጋር በደንብ እናዋህዳለን። በጣም ቆንጆ በእውነት ልዩ የሆነ ደስ የሚል ሽታ ነው ያለው። ስጋውን በደንብ ተቀጥቅጧል፣ ሳስቷል ማለት ነው። አሁን ጋር በደንብ ይዋሃዳል ከቅመሞቹ ጋር እንደዚህ በደንብ ከዋሃድን በኋላ በፕላስቲክ ፎይል ሽፍና አድርገን ፍርጅ ውስጥ ለሁለት ሰዓትም ለሶስት ሰዓትም ከዛ በላይ መቆየት ይችላል። በጣም ልዩ እንዲህ በቆየ ሰዓት ቁጥር ልዩ የሆነ ጣሙ እያመጣ ነው የሚሄደው። ቅመሙ ጋር አንድ ላይ ዋሃድ እና በደንብ ቆንጆ ልዩ የሆነ ቴስት፣ ልዩ የሆነ ጣሙ ይኖረዋል ማለት ነው። አንበቃ እንዳልኩት በፕላስቲክ ፎይል ሽፍና አድርጌ ፍርጅ ውስጥ ለሁለት ለሶስት ሰዓት ከዛም በላይ መቆየት ይቻላል። ሆን እንጂ ይሆነልናል ማለት ነው። ይህ በዚህ መልኩ በነገራችን ላይ ይሄን አሁን የማሳያችው አሰራሩ ለውጥ የለውም ብዬ ነው እንጂ ይሄ በክረምት ውስጥ ውጭ ላይ እየሰራሁት ነው። ለብዙ ሰው ለእንግዳ ነበረ የተሰራው። አሁን ይሄ የሰራሁት ዝም ብሎ ለቤት ውስጥ ትንሽ ነገር ነው ማለት ነው። እና በተለያየ ቀን የሰራኋቸውን ውጭ ላይ ነው የሰራሁት እነዚህን ማለት ነው። አሰራሩ ለውጥ ስለሌለው ቅመሞቹን ሚክስ ማድረጉን እንጂ ዋናው አጠባበሱ ብቻ አይደለም ማለት ነው። እንህ ይመስላል እንደዛ በትልልቁ የቀጠቀጥነው እና ሚክስ ያደረግነውን ከዛም በኋላ በቀጫጭም ሰንጠቅ ሰንጠቅ ሰንጠቅ አድርገን እንደዚህ ደግሞ መጥበስ እንችላለን። እንደዛውም ድፍኖ ማድረግ እንችላለን። በፈለግነው መልኩ መጠቀም እንችላለን ማለት ነው። እንደፈለገ እንደዚህ ድፍኑን እንደዚህም እንችላለን፣ ወይ ደግሞ 3 4 ቦታ ቆረጥ ቆረጥ አድርገን በቃ በፈለግነው መልኩ ይሄን ይመስላል። ቆንጆ ልዩ ነው።